ኢኮኖሚያቸው በፍጥነት እያደገ ካሉ የዓለም ሀገራት መካከል አንዷ የሆነችው የደቡብ እስያዋ ሀገር ፓኪስታን ጨርቃጨርቅ፣ የሕክምና ቁሳቁስና የምግብ ምርቶችን በዋናነት ለዓለም ገበያ ታቀርባለች። ሀገሪቱ በአፍሪካ ያለውን የምጣኔ ሀብት ዕድል ለመጠቀምም ከቅርብ ጊዜ ወዲህ ከኢትዮጵያና ከሌሎች አፍሪካ ሀገራት ጋር የሁለትዮሽ ግንኙነቷን እያጠናከረችም ትገኛለች። በኢትዮጵያና ፓኪስታን መካከል እያደገ የመጣውን የኢኮኖሚ ዲፕሎማሲ ይበልጥ ለማጠናከርና የአፍሪካና የፓኪስታን የንግድ አጋርነትን ለማጎልበት ዓላማ ያደረገው አምስተኛው የፓኪስታን አፍሪካ የንግድ ልማት ኮንፈረንስና ኤግዚቢሽን በአዲስ አበባ ተከፍተዋል። በኢትዮጵያ የተለያዩ የኢንቨስትመንት ዘርፎች ለመሰማራት የተመቸ ሁኔታ መኖሩን የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ኢትዮጵያ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያም ለዚህ ጉልህ ሚና እየተጫወተ ነው ብለዋል። ኢትዮጵያ ተግባራዊ ያደረገች የማክሮ ኢኮኖሚ ማሻሻያ ሳቢና የተረጋጋ የኢንቨስትመንት ከባቢ እየፈጠረ ነው። የውጭ ምንዛሬ ግብይቱ በገበያ እንዲወሰን መደረጉም መንግስቱ፣ በኢትዮጵያ ኢንቨስት የሚያደርጉ ምቹ ሁኔታ እየፈጠረ ስለመሆኑ አመላካሽ ነው። ይህ ሁኔታም የፓኪስታን ኢንቨስተሮች በኢትዮጵያ የመሰማራት ፍላጎት እንዲጨምርና ና በሀገራችን ያለውን እድል እንዲጠቀሙም እያደረገ ይገኛል። ፓኪስታን የውጪ ንግድ መዳረሻዋን ማስፋት ትፈልጋለች ያሉት የፓኪስታን የንግድ ሚኒስቴር ጃም ካማል ካህን ለዚህም የአፍሪካ ሀገራት ምቹ በመሆናቸው ተቀራርበን ለመስራት ዝግጁ ነን ሲሉ ተናግሯል። ፓኪስታን ሉክስ አፍሪካ ፓኪስታን በንግድ ዲፕሎማሲዋ ለአፍሪካ ትልቅ ቦታ ትሰጣለች። ከዚህ በፊት የነበረውን ግንኙነት ለማሻሻልም የውጭ ንግድ መዳረሻዋን ማስፋት ትፈልጋለች። ከአፍሪካ ሀገራት ጋር አካታች የሆነ የንግድ ግንኙነት እንዲኖራት ትሻለች። ለዚህ ኮንፈረንስ እዚህ ኢትዮጵያ በመገኘቴምና ኤግዚቢሽኑን ለማዘጋጀት በመመረጧም ደስተኛ ነኝ። የኢትዮጵያ የውጭ ጉዳይ ፖሊሲ ለኢኮኖሚ ዲፕሎማሲ ቅድሚያ እንደሚሰጥ ያነሱት በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በክር የፓኪስታን ባለሀብቶች በኢትዮጵያ እንዲሰማሩ ጠንካራ ስራ ተሰርቷልም ብለዋል። የውጭ ፖሊሲያችንን ለኢኮኖሚ ዲፕሎማሲ ቅድሚያ ይሰጣል። ለዚህም ነው ከፓኪስታን ጋር ያለን ግንኙነት የሀገሪቱን ፕሬዚዳንትና ሌሎች ኃላፊዎች በር በማንኳኳት የጀመረ ነው። በሁለቱ ሀገራት መካከል ያለውን ንግድና የንግድ ስራዎችን ለማሳደግም በተደጋጋሚ ጊዜ ምክክሮችን አድርገናል። ይህም እንድንተባበር አድርጎናል። በኢትዮጵያ ያለው ምቹ ሁኔታም ለፓኪስታን ኢንቨስተሮች በማስረዳት እድል አግኝተናል። በዚህም ዛሬ እዚህ ተሰባስበናል። የነበረውን ክፍተትም በመጣኔ ሀብታዊ ትብብር ሞልተነዋል። በኢትዮጵያና ፓኪስታን መካከል ያለው ግንኙነት በተለይ በንግድና አየር ትራንስፖርት ዘርፍ መጠናከሩን የገለጹት በኢትዮጵያ የፓኪስታን አምባሳደር አትሽ ሸሪፍ ሁለቱ ሀገራት ግንኙነታቸውን የሚያጠናክሩ በርካታ የጋራ መግባቢያ ስምምነቶችን መፈራረማቸውንም አንስተዋል። ባለፉት ጥቂት አመታት የሁለትዮሽ ግንኙነታችን ይበልጥ እየጠነከረ መጥቷል። በአየር ትራንስፖርት ዘርፍ የታየው የአዲስ አበባ ካራቺ የሳምንት አራት ጊዜ በረራም የዚሁ ማሳያ ነው። ከዚህ በተጨማሪም ሁለቱ ሀገራት በከፍተኛ ዲፕሎማቶቻቸው አማካኝነት ከንግድ በተጨማሪ በወታደራዊ ዘርፍም በትብብር ለመስራት ስምምነት አድርገዋል። በዚህ አመት ሰባት ያህል የከፍተኛ ደረጃ ጉብኝቶች በሁለቱም ሀገራት ተደርገዋል። የሁለቱን ሀገራት የንግድ ግንኙነት የሚያሳድጉ ሰባት የጋራ መግባቢያ ሰነዶችም ተፈርመዋል። በኤግዚቢሽኑ ላይ ከኬንያ፣ ጅቡቲ፣ ደቡብ ሱዳንና የተለያዩ አፍሪካ ሀገራት የመጡ ተወካዮችም እየተሳተፉ ይገኛሉ። ኤግዚቢሽኑ ለሶስት ቀናት የሚቆይ ሲሆን በኤሌክትሮኒክስ፣ በህክምና ቁሳቁስ ምርት፣ በጨርቃጨርቅና በሌሎች ኢንዱስትሪዎች ላይ የተሰማሩ የፓኪስታን አምራቾችም ምርታቸውን አቅርበዋል።